እንደምንሰነበታችሁ ውድ የዚህ ቻናል ተከታታዮች፣ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር ማድረግ ፈጽሞ እንዳይዘነጋ። ማንቸስተር ዩናይትድን የተመለከቱ መረጃዎች ወደ እናንተ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ማንቸስተር ዩናይትድ በመጪው የክረምት የዝውውር መስኮት ሁነኛ የአጥቂ ስፍራ ተጫዋች ማስፈረሙ አይቀሬ እንደሆነ ተነግሯል። በዚህ ስፍራ ላይም በርካታ ኢላማዎችን ይዞ እየተንቀሳቀሰ የሚገኘው ማንቸስተር ዩናይትድ በራዳር ውስጥ ካካተታቸው ተጫዋቾች ውስጥ ቪክተር ኦሽሜን፣ ቤንጃሚን ሲሶኮ፣ ቪክተር ዮክሬሽና ሊያም ዴላፕ ይጠቀሳሉ። አሁን ላይ የሚወጡ በርካታ መረጃዎች ታዲያ የኢፒስዊች ታውኑ የፊት መስመር ተጫዋች ሊያም ዴላፕ ላይ ትኩረት ማድረጉን እየጠቆሙ ይገኛል። ሆኖ ማንቸስተር ዩናይትድ ሊያም ዴላፕን ለማስፈረም ከሌሎች ክለቦች ጋር ቀላል የማይባል ፈተና እንደሚጠብቀው እየተገለጸ ይገኛል። የምዕራብ ለንደኑ ክለብ ቼልሲ የተጫዋቹ ፈላጊ እንደሆነ ሲገለጽ፣ በክረምቱ ተጫዋቹ ለማስፈረም ከወዲሁ ቅድሚያ ያዙ እየተነገረ ይገኛል። ሆኖም ተጫዋቹ ይበልጡኑ ወደ ማንቸስተር ዩናይትድ የማምራት ፍላጎት እንዳለው እየተዘገበ ሲሆን፣ በአሰልጣኝ ሮበን አሞሪ ፕሮጀክት መማረኩ እየተገለጸ ይገኛል። በተጨማሪም ተጫዋቹ ሻምፒዮንስ ሊግ ላይ መሳተፍ የሚፈልግ ሲሆን፣ በቀጣዩ ሲዝንም በዚህ ውድድር ላይ የሚሳተፈውን ክለብ እንደሚመርጥ ተገልጿል። በክረምቱ የዝውውር መስኮት ማንቸስተር ዩናይትድ ካዝሜሮን ከ15 እስከ 17 ሚሊዮን ዩሮ በሚሆን የዝውውር ዋጋ እንደሚሸጥ ይጠበቃል። ምንም እንኳን ተጫዋቹ ጥሩ የሚባል ጊዜን እያሳለፈ ቢገኝም፣ ነገር ግን ማንቸስተር ዩናይትዶች ተጫዋቹን ለመሸጥ ፍላጎት እንዳሳዩ ነው እየተገለጸ የሚገኘው። ገና በለጋ እድሜው የ18 ዓመት በታች ቡድኑ ከተቀላቀለው ጋብርኤል ጋር ተያይዞ የተለያዩ ምንጮች አንዳንድ ሀሳባችን አንስተዋል። አንዳንድ የመረጃ ምንጮች ታዲያ እንደገለጹ ከሆነ ማንቸስተር ዩናይትድ ጄጄ ጋብርያልን በተሉ ከ18 ዓመት በታች ቡድን እንዲቀላቀል ያደረገው ከማንቸስተር ዩናይትድ እንዳይለቅ በሚል ስጋትና ተጫዋቹን ለማቆየት በሚል እንደሆነ ታውቋል። ሌሎች ምንጮች ደግሞ ተጫዋቹ ወደ አንደር ኤቲ ያደገው ባሳየው ብቃትና ጥራት እንደሆነ አትተው ያስቆጠራቸው ሁለት ግቦችንም ለዚሁ ማረጋገጫ እንደሆኑ ገልጸዋል። የተጫዋች እንግዲህ ድንቅ እንቅስቃሴን እያሳየ ይገኛል። ከዚህ በፊትም ቪዲዮዎችን ሰርችላችሁ ነበረ። የዩናይትድ ትክክለኛ ተስፈኛ ተጫዋች እንደሆነም አሳይቷል። የሪያል ቤትሱ ዳይሬክተር እንግዲህ እንዲህ ሲሉ ተናግረዋል። አንቶኒን በቀጣዩ ዓመት በክለባችን ለማቆየት በተለያዩ መንገዶች የተቻለ ነው ሁሉ እናደርጋለን። አንቶኒን በማስፈረምና ወደ ቤቲስ በማምጣት ባሳከናቸው ነገሮች ኩራት ይሰማናል ሲሉም ተናግረዋል። አይደን ኢቬን ወደ ግራስ ትሬኒንግ ተመልሷል። በቅርቡም ወደ ሜዳ እንደሚመለስ በርካታ ምንጮች እየገለጹ ይገኛሉ። በማንቸስተር ዩናይትድ ቤትስ ሳይጠበቅ እንግዲህ ድንቅ እንቅስቃሴን ማሳየት የቻለው ይህ ተጫዋች ወደ ሜዳ እንደሚመለስ እየተገለጸ ይገኛል። ኦሎምፒክ ሊዮን ከማንቸስተር ዩናይትድ ጋር ላለበት ወሳኝ የኤሮፓ ሊግ መርሃግበር ሌላኛው የፊት መስመር ተጫዋቹ በጉዳት አጥቷል። ከሳምንታት በፊት ሜልክ ፎፋናን በጉዳት ያጡት ሊዮኖች ሌላኛው አጥቂያቸውን ኤርነስ ሙሀማንን በጉዳት ማጣታቸው ተገልጿል። በዚህም ተጫዋቹ ባጋጠመው የኤሲኤል ጉዳት ምክንያት ከማንቸስተር ዩናይትድ ጋር የሚደረገውን የኤሮፓ ሊግ የደርሶ መልስ ጨዋታ የሚያመልጠው ይሆናል። ቸልሲዎች ምንም እንኳን ሳንቾን ያሰናብቱትም በማንቸስተር ዩናይትድ እና በተጫዋቹ መሀል ያለው እቅድ ግን ግልጽ እንደሆነ ታውቋል። በሁለቱም ወገኖች በኩል አብሮ የመቀጠል ፍላጎት እንደሌለ ታውቋል። በማንቸስተር ዩናይትድ በኩል ያለው ሀሳብ ሳንቾ የቸልሲ ተጫዋች ይሆናል አሊያም ደግሞ ሌላ ክለብ ይቀላቀላል የሚል ነው። እንግዲህ እንደሚታውቀው የተጫዋች በቸልሲም እንግዲህ ጥሩ ጊዜን እያሳለፈ አይገኝምና ማንቸስተር ዩናይትድም ተጫዋቹን መልሶ የማግኘት ፍላጎት እንደሌለሆነ እየተገለጸ የሚገኘው አሰልጣኝ ሮበን አሞሬ ማቲያስ ዴሊክትና ኮቢ ማይኖ ለሐሙሱ የሊዮን ፍልሚያ የመረስ ዕድል እንዳላቸው ከትላንትናው ጨዋታ በኋላ ገልጸዋል። ያ ማለት ደግሞ ማንቸስተር ዩናይትድ በመሃሉ በእጅጉኑ ይጠናከራል ተብሎ ይጠበቃል። አሞሪም ስለ ካዝሜሮ የወደፊት ዕጣ ፈንታ እንዲህ ሲሉ ተናግረዋል። እርሱ ብዙ ጨዋታዎችን ያልተጫወተበት ምክንያት ለእኛ ያጫወቱ ስል ጥሩ ምርጫ አይደለም ብዬ አስቤ ስለነበር ነው። ነገር ግን እርሱ መስራቱን ቀጠለ። ተጫዋች ከተጫዋች በጭራሽ አለይም። ከነርሱ በምፈልገው ነገር ላይ እድገትና መሻሻል ካሳዩ እድል አላቸው ሲሉ ተናግረዋል። ጥሩ የሚጫወቱ ከሆነ ሁሌም ተሰላፊ ይሆናሉ። የካዝሜሮም ጉዳይ የሆነው እርሱ የእኛ ተጫዋች ነው ሲሉ ሮበን አሞሪም ተናግረዋል። አሁን ላይ ብሩኖ ፈርናንዴስ በዚህ የውድድር ዓመት በሊጉ ከየትኛውም ተጫዋች በላይ ብዙ የግብ እድሎችን ፈጥሯል። ሰባ አምስት የግብ እድሎችን መፍጠር ችሏል። እንግዲህ ከኮል ፓልመርና ከመሐመድ ሳላ በመብለጥ እንግዲህ በአንደኝነት ደረጃ ተቀምጧል። በትናንትናው ጨዋታ ካርሎስ ካስሜሮ እንግዲህ 11 ታክሎችን ማድረግ የቻለ ሲሆን በዚህ ወድር ዓመት በሊጉ ከዚህ በላይ ታክሎችን ማድረግ የቻለ አንድም ተጫዋች የለም። እንደሚታወቀው ካርሎስ ካስሜሮ ማን ኦፍ ዘ ማች መሆን ችሎ ነበር በትናንትናው ጨዋታ። ውድ የዚህ ቻናል ተከታታዮች በአዲስ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ ተመኘው። ኦሎምፒክ ሊዮን ከማንቸስተር ዩናይትድ ውጤት ግምት አስቀምጡላለው። በአዲስ ቪዲዮ እስክንገናኝ ድረስ ቻው ብያለሁ።